ዶንኪ ቱብ ላይ ባወራችን ታሪክ ምክንያት የምናውቃት ወጣቷ እስከ 12 ዓመት እድሜዋ ድረስ ፍጹም ደስተኛ እየቦረቀች ያደገች ልጅ ነበረች። ከ12 ዓመት እድሜዋ በኋላ ግን በጀመራት ድንገተኛ ፈተና ቀስ በቀስ አይኖቿ እስከ መጋረድ ደርሷል። ከወላጆቿ ጋር ያልወጣቸው አቀበት፣ ያልወረደችው ቁልቁለት የለም። በብዙ ስቃይ በልፍም ባታጅባ ኖራለች። እነዚያን ሁሉ መከራዎች ተሻግራ ደስታዋን ማጣጣም ከመጀመሯ ሌላ ዱብዳ ሌላ መከራና ሰቃይ አጋጥሟታል። ነገሩ ከአባቷ ጋር የተገናኘ ነው። እሷም እንባ እየተናነቃት በለቅሶ ውስጥ ሆና መልእክቷን ለኢትዮጵያ ሕዝብ አደርሳለች ቤዛዊት ጥላሁን። ወጣቷ ምን ገጠማት? ብዙ ዋጋ የከፈሉላት አባቷስ ምን ተፈጠረባቸው? ቤዛዊት ለኢትዮጵያን ያስተላለፈችው አሳዛኝ መልእክት ምን ይመስላል? ሁሉንም በዝርዝር ወደ እናንተ እናደርሳለን። ሰላም እንደምን አላችሁ? የተወደዳችሁ ጎራ ስቱዲዮ ቤተሰቦች ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝ እና አስተማሪ የሆኑ ልዩ ታሪኮችን በመዳሰስ ወደ እናንተ ውድ ተመልካቾች የሚያቀርብ ሚዲያችን ነውና ሰብስክራይብ እንድታደርጉን በአክብሮት እንጠይቃለን። ዛሬም ቤዛዊት ጥላሁን የገጠማትን ፈተና አንስተን እያለቀሰች ያስተላለፈችውን መልእክትም ወደ እናንተ በማድረስ ይህንን መሰናዶ አዘጋጅተን እናቀርባለን። አብራችሁን ሁኑ። ቤዛዊት ጥላሁን ገና በዚህች እድሜዋ ብዙ የሕይወት ውጣ ውረዶችን አሳልፋለች። በዛሬው ዝግጅታችን የምንዳስሳቸውን መከራዎች ካለፈች በኋላ ከተዋናይ ሰይፈ ሚካኤል ተስፋይ ጋር የትዳር ሕይወት መመስረቷን የተመለከትንበት ጊዜ ሩቅ አይደለም። በወቅቱ ተዋናዩ ለቤዛዊት የጋብቻ ጥያቄ ያቀረበበት መንገድ አነጋጋሪ ነበር። በርካታ ማኅበራዊ ሚዲያዎች ላይ ሲዘዋወር ቆይቶም ነበር። ቀጥሎም የተደረገው የሽምግልና ሥርዓትም እንዲሁ እጅግ ደስ የሚያሰኝ ነበርም። ተዋናይ ካሳሁን ፍሳ ማንዴላ፣ እንግዳ ሰው፣ ሀብቴ ቴዲ ሙሉ ዓለም ጌታቸው ነብዩ ኢድሪስና ሌሎችም በርካታ አርቲስቶች የተላኩበት ልጃችን ለልጃችን ብለው በክብር የጠየቁበት ነበር። ጋብቻውም በአማረ መልኩ ተከናውኖ ልጅ ወልደው ቤታቸው በበረከት ተሞልቶም ሰነባበተም። ከባለቤቷ ጋር ሆነው ከሚያጋሯቸው የደስታ ጊዜያት ጀርባ ብዙ መከራና ችግር እያሳለፉ መሆኑም አልታወቀም ነበር እስከ ዛሬ። መከራው ከቤተሰብ ጋር የተገናኘ ነው። የምትወዳቸው አባቷን የሚመለከት ፈተና የቤዛዊት አባት የሆኑት አቶ ጥላሁን በመንደራቸው በሥራ ቦታቸው የተከበሩ የተፈሩና ኮስተር ያሉ አባት መሆናቸውም ይነገራል። እንደ ማንኛውም አባት ከባለቤታቸው ጋር ሆነው ልጆቻቸውን ለማሳደግ ብዙ ውጣ ውረዶችን አሳልፈዋል። ልጆቻቸውን አቅብጠው በልዩ ሁኔታ ተግባብተው የኖሩ ሰው ቢሆኑም ሥርዓት እንዲይዙ፣ ምግባራቸው መልካም እንዲሆን፣ በትምህርታቸው ጎበዝ እንዲሆኑም ለማድረግ ቆንጠጥ እንደሚሉ ይነገርላቸዋል። ስለ አቶ ጥላሁን ለመጀመሪያ ጊዜ የተሰማው በልጃቸው ቤዛዊት ላይ በተፈጠረው ተአምር በሚመስለው ታሪክ የተነሳ ነው። ቤዛዊት ጥላሁን የተወለደችው በአዲስ አበባ ከተማ ቀበና መድኃኒዓለም አካባቢ እንደሆነ ተናግራለች። ቤዛዊት በፍጹም ነጻነት ፍቅርና መተሳሰብ በመላው በአቶ ጥላሁን በሚመራው ቤተሰብ ውስጥ ነው የተገኘችው። እድሜዋ ከፍ እያለ ሲመጣ ወደ ትምህርት ቤት ገብታ ትምህርቷን መከታተል ጀመረች። ከታላቅ ወንድሟ ጋር ነበር የምትመላለሰው። ከሆነ እድሜ በኋላ ግን ቀድመው ይማሩበት ከነበረው ትምህርት ቤት ወጥተው አዲስ ትምህርት ቤት ገቡም። አንድ ቀን ታዲያ የስፖርት ክፍለ ጊዜ ደረሰና የክፍሉ ተማሪዎች በሙሉ ወደ ሜዳ እንዲወጡ ተነገራቸው። ያኔ ቤዛዊት የህመም ስሜት ስለተሰማት ወደ ሜዳ መውጣት አልፈለገችም ነበር። አንዳንድ ተማሪዎች ታዲያ ውጡ ወደ ተባሉበት ሜዳ በፍጥነት ባለመውጣታቸው የተበሳጩት አስተማሪያቸውም ያገኙትን ተማሪ ሁሉ እየተማቱ መጡ። ታላቅ ወንድሟም አልቀረለትም ነበር። ይህንን የተመለከተችው ቤዛዊት ተበሳጭታ ወደ አስተማሪዋ ተጠጋችና እንዴ ለምን ትመታዋለህ? የሚል ጥያቄዋን አቀረበች። ንዴት ላይ የነበሩት አስተማሪም እሷንም ሞቅ አድርገው በጥፊያ ጮሏት። ይህ ብቻ አይደለም አጠገባቸው በነበረው የደስክ ስባሪ እንደመቷት እና በዚያም የተነሳ እጇ እስከመሰበር እንደደረሰ በቀረበችበት በዶንኪ ቲዩብ በኩል ተናግራ ነበር። ይህን የሰሙት ኮስታሮ አባቷም አቶ ጥላሁን እሳት ለብሰው እሳት ጎርሰው ወደ ትምህርት ቤቱ መጡ። የታለያ መምህር? ብለው ጠየቁም። አቶ ጥላሁን በልጃቸው ጉዳይ እንደማይደራደሩ ስለሚታወቅ ወደዚያ እንደሚመጡ የሚጠበቅ ነበር። መምህሩ ግን በቦታው አልነበሩም። አቶ ጥላሁን በመበሳጨታቸው ምክንያት ቤዛዊትን ወደ ሐኪም ቤት አልወሰዱም ነበረም። ይልቁንም ወደ ሴቶችና ህፃናት በመሄድ ስለ ጉዳይ ማብራራት ጀመሩ። መሄድ ያለባቸው ወደ ፖሊስ ጣቢያ እንደሆነም ጠቆማቸው። እዚያም ሄደው ክስ ከመሰረቱ በኋላ ነበር እንግዲህ ቤዛዊት ወደ ሐኪም ቤት እንድትሄድ ያደረጉት። የተሰበረው እጇ በዘመናዊ ህክምና መፍትሄ ባለማግኘቱ በባህል ሐኪም አማካኝነት ለውጥ ማምጣት ጀመረ። ነገር ግን ከዚያ ከትምህርት ቤቱ ጸብ በኋላ ይሰማት የነበረው ራስ ምታትና ብዥታ ሊለቃት አልቻለም ነበር ቤተሰቦቿም ለተሰበረው እጇ እንጂ ይሄኛውን የተፈጠረውን ችግር ግን ብዙም ቦታ አልሰጡትም ነበር ቀለል አድርገው አይተውት ስለነበር ማለት ነው ነገሩ ግን እየተባባሰ ሄደም አይኗም ማየት እስኪሳነው ድረስ የከፋ ደረጃ ላይ ደረሰ ይህም ከፍተኛ ጭንቀት መከፋትና ብዙ ለቅሶንም አስከትሎባታል። ለቤተሰቦቿም እንዲሁም በነዚያ ፈተናዎቿ መካከል ልጃቸውን ወደ ጤናዋ ለመመለስ እየተዋንም ለማምጣት ብዙ ጥረቶችንም አድርገዋል። ሆቴል ላይ ተሰማርተው ይሰሩ የነበሩት አባቷ ገበያ ላይ ከሚሰሩት እናቷ ጋር በመሆን የአቅማቸውን ተፍጨርጭሯን በሚያገኙት ገቢ ማለት ነው። በኋላ ግን አይኖቿ በተአምር የበሩበትን አጋጣሚ እንነግራችኋለን። እኚህ መከራ የበሉላት ብዙ ጭንቀትና ውጣ ውረዶችን ያሳልፉላት፣ በየሆስፒታሉ የተንከራተቱላት አባቷ አቶ ጥላሁን ታዲያ ዛሬ ግን ከባድ ነገር ገጥሟቸው ለእሳቸው መከራ የሆነ ለቤተሰቦቻቸው ደግሞ ፈተና ሆኖ የሚያስጨንቅ ዱብዳ ገጥሟቸዋል። ቤዛዊትም ነገሩ ንፍና አድርጋ ከባለቤቷ ከተዋናይ ሰይፈ ሚካኤል ጋር በመሆን የምትችለውን ሁሉ ስታድርግም ቆይታለች። አሁን ግን ነገሩ ካቅማችን በላይ በመሆኑ ወደ ህዝብ ይፋ ለማድረግ ተገደናል ብለዋል። ቤዛዊት እምባ እየተናነቃት እንዲህ አለች። አባቴ ሁለቱም ኩላሊቶቹ ከጥቅም ውጭ በመሆናቸው ለ11 ወራት ያክል የኩላሊት እጥበት እያደረገ ቆይቷል ከ11 ወራት በላይ ብዙ ነገሮችን ችለን ዋጣ አድርገን ለማለፍ ሞክረናል አሁን ግን ከአቅማችን በላይ ነው አባቴ ኩላሊት እጥበት ብቻ አይደለም የሚያደርገው ስኳር ልብ ደም ግፊትና መሰል ህመሞችም ስለሚፈራረቁበት እነዚህን ሁሉ ህክምናዎች ለማድረግ የሚያስፈልጉ ወጪዎችን ለመሸፈን ያለን አቅም እዚህ ላይ አብቅቷል፣ በማለት እጅግ በሚያሳዝን መልኩ ትናገራለች። ስለዚህም መላ ኢትዮጵያን በተቀመጠው አካውንት ቁጥር ያግዟት ዘንድ ጥያቄዋን ያቀርባለች ቤዛዊት ጥላሁን እስከ 12 ዓመት ዕድሜዋ ድረስ ከኩዮቿ ጋር የምትቦርቅ ትምህርቷን፣ የምትከታተልና የጎላ የጤና እክል እንኳን ገጥሟት የማያውቅ ታዳጊ ነበረች። ዓይኖቿም ያለምንም ችግር የሚያዩ እንደነበሩም ስትገልጽ፣ ቀልቶ እንኳን አያውቅም ስትል ትናገራለች፣ ይላል ቢቢሲም ሆኖም በ2006 ዓመተ ምህረት ቤዛዊት 12 ዓመት ልጅ እያለችና የሰባተኛ ክፍል ተማሪ ሆና እይተዋ መቀነስ ጀመረ። በከፍተኛ ፍጥነት እያሽቆለቆለ ሄደው እይታዋ ሙሉ በሙሉ ማየት ወደማትችልበት ደረጃ ደርሶ ነበር። አመጣጡ በግልጽ ባይታወቅም የአይን ብሌኗ ላይ በተፈጠረው ጠባሳ ምክንያት በሳምንታት ውስጥ ያለ ሰው እርዳታ መንቀሳቀስ የማትችልበት ደረጃ ላይ ደረሰች። በዚህም ሳቢያ ለአእምሮ ጤና እክልም ተዳርጋ እንደነበር ይታወቃል። ባንድ ጊዜ ትምህርቱንም ማቆም፣ ወጥቶ መጫወቱንም ማቆም፣ ልጅ ሆኜ የማሳልፋቸውን ነገሮች ሁሉ አቁሜ ቤት መቀመጥ ከፍተኛ የስነ ልቦና ጫና አለው የምትለው ቤዛዊት፣ ከዚህ በኋላ አላይም የሚለውን ነገር በጣም ስለሚሰማኝ ጭንቀት ውስጥ ገብቼ ሌላ ሕክምና ጀምሬ የጭንቀት መድኃኒት የምወስድባቸው ጊዜያትም ነበሩ፣ ስትል ያንን ጊዜ ታስታውሳለች። የአይኖቼ ገጽታ ላይ ምንም ለውጥ ባለመኖሩ ሰዎች አያምኑኝም እየቀለድኩ ነበር የሚመስላቸው፣ ስትል የምትገልጸው ቤዛዊት በአይኖቿ አለማየት ምክንያት ያሳለፈችው ውጣ ውረድ ከሱ አልፎ ለቤተሰቦቿም የተረፈም ነበረም። ለሶስት ዓመታት በአስቸጋሪ ሁኔታ የቆየችው ቤዛዊት በ2009 ዓ ም ብርሃኗ ብቻ ሳይሆን የአእምሮ ጤንነቷም ሊመለስ የሚችልበት አጋጣሚ አገኘች። ዳግማዊ ምኒሊክ ሆስፒታል ውስጥ ከሚገኘው የኢትዮጵያ አይነ ባንክ ከለጋሽ የተገኘ እንዲሁም ለሷ የሚሆን የአንድ አይነ ብሌን መኖሩ ተነገራት። ይህንን የአይን ብሌን ሁለት ሰዓታት በፈጀ ንቅለ ተክላ ሂደት ከተገጠመላት በኋላ ታዲያ ደስታዋ ወሰን አልነበረውም። መጀመሪያ ያየሁት እናቴን ነበር፣ ስሜቱ እጅግ ከባድ ነበረ። ሳግ እየተናነቃት ትናገራለች። አዲስ ነው የሆነብኝ ያሳደገችኝ እናቴም አልመሰለችኝም ነበር በጣም ነበር የሚያስደስተው እናቴን እንዳየኋት ወዲያውኑ አለቀሱ በሕይወት ያጣሁትን ሰው መልሶ እንደ ማግኘት አይነት ስሜት ነው ያለው ትላለች ቤተሰቦችም ታያለች እኔም ከዚያ በኋላም አያለሁ ብዬ ማሰብ አላውቅም ደስተኛ ያደርጋል ተስፋም ይሰጣል ትላለች ቤዛዊት ወጣቷ በተገጠመላት ብሌን እይታዋ ከተመለሰ በኋላ ከሶስት ዓመት በፊት ወደ አቋረጠችው ትምህርት ተመለሰች። አንድ አይኗ ቢያስቸግራትም እስከ አስረኛ ክፍል ትምህርቷን ቀጠለች። በንቅለ ተከላ እይቷ ባይመለስ ኖሮ ያጋጠማት ጭንቀት መረበሽም ተባብሶ ወደ ሌላ ደረጃ ሊደርስ ይችል እንደነበር የምትናገረው ቤዛዊት ሁለተኛውን አይኗን ለማግኘት ታዲያ አምስት ዓመታትን መጠበቅ ነበረባት። ቆይቶ ታዲያ ከአምስት ዓመታት ጥበቃ በኋላ ሁለተኛውን የአይኗን ብሌንም ለማግኘት ቻለች። ያኔ በአንድ ብቻ ስለነበር የማየው እቺ እንኳን የሆነ ነገር ብትሆንብኝ ብያስብ ነበር፣ ስትል የነበራትን ስጋት ትገልጻለች። ሆኖም አሁን ሁለቱም የአይን ብሌኗን በማግኘቷ ወደ ኋላ የሚያሰጋትና ካሰበችውም ወደ ኋላ የሚጎትታት የሚያስቀራትም ነገር እንደሌለም ታብራራለች። ይህንን በምንም ቃል የማይገለጽ ደስታ እሷ ባለፈችበት መንገድ ያለፉ ሰዎች እንዲጋሩ ለመረዳት ጥረት ማድረግ ላይ ነች። እሷና ሌሎችም ከአይን ባንኩ ብሌና አግኝቶ ብርሃናቸው የተመለሰላቸው ሰዎች በማህበራዊ ሚዲያ አማካኝነት በጉዳዩ ዙሪያ ግንዛቤ እንዲስፋፋ እንቅስቃሴ ጀምረዋል። ቤዛዊት የዚህ እንቅስቃሴ ንቁ ተሳታፊ ስትሆን እስካሁን ወንድምና እህቶቿን ጨምሮ 17 በላይ ሰዎች ከህልፈታቸው በኋላ የአይነ ብሌናቸውን እንዲለግሱ አሳምናም እንዲፈርሙ አድርጋቸዋለች። ታዲያ ይህንን የሕይወቷን ውጣ ውረድ በፊልም በኩል ለማስቀረትናም ለህዝብም ለማድረስ አስተማሪነቱንም ለመጠበቅ በባለቤቷ አማካኝነት በወጣቷ እውነተኛ ታሪክ ላይ የተመሰረተ ፊልም ሊሰራ መሆኑ ከዚህ በፊት ተነግሯል። ከአንድ አመት በፊት በኮሜዲያን እሸቱ ባለቤትነት በሚተዳደረውና በበይነ መረብ ወደ ተመልካች በሚደርሰው ዶንኪ ዩቲዩብ የተሰኘው ቻናል ላይ በመቅረብ ያጋራችው የወጣቷ ታሪክ በፊልም መልክ ሊሰራ መሆኑን ኤፍኤም አዲስ 97 ነጥብ 1 ከዚህ በፊት ዘግቦ ነበር። በወጣት ቤዛዊት ጥላሁን እውነተኛ ታሪክ ተመስርቶ የሚሰራው ፊልም ዓለም አቀፍ ደረጃውን ያሟላ እንዲሆን ለማድረግ መታሰቡን የወጣቷ የትዳር አጋር የሆነው ፊልም ባለሙያ ሰይፈ ሚካኤል ተስፋዬ ከመሰንበቻ ፕሮግራም ጋር በነ የነበረው ቆይታ አብራርቷል። ወጣት ቤዛ ከዚህ ቀደም በዶንኪ ቲዩብ ላይ ቀርባ ያጋራችሁ ታሪክን ጨምሮ በዚህ ፕሮግራም ላይ ያልተካተቱና ያልተዳሰሱ ታሪኮች በፊልም ውስጥ እንደሚነሱ ተገልጸዋል። በማለትም ኤፍኤም አዲስ በመረጃው አካፍሎን ነበር። የፊልሙ ታሪክ በተጠናከረ መልኩ በባለቤቱ አማካኝነት እየተጻፈ እንደሚገኝም በመሰንበቻ ፕሮግራም ተናግሯል። ከዓመት በፊት ወጣቱ ያጋራቸው የግል ታሪኳን የሚመለከተው ቃለ ምልልስም በሚሊዮን የሚቆጠሩ እይታዎችንም ማግኘቱ የሚታወስ ነው። ይህንን ታሪክ ወደ ሕዝቡ ለማድረስና አስተማሪነቱን ጠብቆ ለመላው ኢትዮጵያንም ለማዳረስ በዚህ በፊልም መልክ ለማቅረብ እየተዘጋጁ የነበሩት እነዚህ ጥንዶች አሁን ታዲያ በቤታቸው የገጠማቸው ፈተና ግን ለዚህ ሁሉ ማነቆ እንደሚሆን እየተነገረም ይገኛል በተቀመጠው አካውንት ቁጥር አማካኝነት አባቷን ለማገዝ ቤዛዊትንም አይዞሽ ለማለት መላ ኢትዮጵያን እንዲረባረቡ እኛም በዚህ በሚዲያችን ስም እንጠይቃቸዋለን የተወደዳችሁና የተከበራችሁ ጎራ ስቱዲዮ ቤተሰቦች ጎራ ስቱዲዮ ወቅታዊ ማህበራዊ አዝናኝና አስተማሪ የሆኑ ልዩ ታሪኮችን በመዳሰስ ወደ እናንተ ውድ ተመልካቾች የሚያቀርብ ሚዲያችን ነውና ሰብስክራይብ እንድታደርጉን እንጠይቃለን ዛሬ ከቤዛዊት ጥላሁን ጋር በተገናኘ ያሳለፈቻቸውን የህይወት ውጣ ውረዶቿን፣ አሁን ደግሞ ከአባቷ ጋር በተገናኘ የመጣባትን ፈተና አንስተን በእንዲህ ያለ መንገድ ወደ እናንተ አደረስን። በሚቀጥለው በሌሎች ፕሮግራሞች ተመልሰን እስክንገናኝ ቸር